ያፎ ጅስሙ ትልቅ እየኮነ ሰሊማዬ ነው። ሰሊማ የዋንዴ ማለት ነው። ዋንዴ ሁን ኢርዶና የሰረ ነው። እኔ ሲጀመርን ማን እንደሆነ አላውቅም፣ ግን ያኛው ያንች ምት ላይ ነው። ሃይሚ እንትን ዩቱብ ላይ ግቢ። ሸርት ተደርጓል እንደ ቪዲዮ አይደለም ሼር አድርጋ ሊማት አጠብቁም ብላ እንትና ነው ይሄ ኖ እብዶ ነው የሰሩ አይደለም። ፕራንክ ያደረገው ነው ይታያል። አድርኖ ዳኒ እንዳልሆነ መቶ በተንት እርግጠኛ ነኝ። ዳኒ አይደለም። ምናልባት ሊሆን ሊሆን አድርጌዋለሁ። አዎ አርገሽዋል ሊሆን የሚችለው እንትና ነው ይሄ ብሩኬ፣ ፕራንክ ያስደረገው ልጅ ያመጣው ልጅ እኮ አልኩ እኔ። ላስዛችሁ ያኛው እራት እኒብላ ያለ ልጅ ነው ይሄን ነው። አይ እኔ ደግሞ ሰሊማዬ ማለት ነው። እሱ ትንሽ ሰውነት የለውም ወይ ወፈር ያለ መስሎኝ እኮ ነው። ፊቱ እንጃ እኔ በደንብ አላየሁት ያኛውን። ልዙዙ ያስታወቃል አር ነው። በዛ ላይ ደግሞ ዳኒ ቡታ ጅራ ምን ያደርጋል ዳኒ ያለው አዲስ አበባ ሜሴዮ የምትለው ማለት ነው ታያለሽ። እሱ ካልሆነ ማለት ነው። ከዛ ሃይሚ አዙረን ደግሞ ሌላ አጀንዳ እንዳያመጡብን ሰሊማ እያንሹ ምንም አይደለም፣ ችግር የለም። እና ሲዝቆይ ማታ ከፍትልሽ እና እቀጣሻለን እኔ ግን ደግሞ ብሩኬ ነው የሚለሽ ነው ሽ እቀጣቸዋለሁ ምክንያቱም ያን ራት ልጋብዝሽ ነይ ብሎ የያዘ ልጅ ነው። በቃ እኔ ከ- እነ ምን አልን? እኛ ምንድን ነው አሁን? ሰሊማ ያዙ ልቀቁኝ። ዘራ ስምት አልገባሁም። እኔ አልተስማማሁም። ምን ይህ ማ እንደሆነ አላውቅም። ሰሊማ ግድ ተወራረድኝ እኮ ነው ማለቴ። ያዙኝ አንወራረድ

ያም ሆነ ያም ሆነ ማታ ሲመጣኛ እና የዋለን ጉዱን እናያለን። እናቴትም ያንጫጫ ያንጫጩ አትፈል እኮ አሁን እንደዚህ እያዙሩ እያመጡ። አይ አይ ህዝቤ እንደ አሁን አሁን እናንተ ምንድን ነው እዚህ ሚያንጫጫ? ንቀኛ ማነስ ቢሆን ግን ማለት ነው ወደ ሆነ ቤገብቼ ብሩኬ ነው፣ እሷን ብራንት እያደረጋት ነው ያሉ። አረ በእናት የምር እሱ ነው። አት ማነሽ? ረምላ መሐመድ፣ ረምላ መሐመድ የምር አብርሃም ነው ብላ ትከራከራለች አብርሽ ነው ግን። እናንተ ደግሞ ምን ነው አብርሽ፣ ምን እስከ ዛሬ እየተከታተላችሁ እሱን አታቆም እንዴ? አብርሽ ማለት ነው ባለፈው አይደለም

እና ደግሞ እሱ ነው አይደለም የምትልኩ?

በጣም ማውራት አይችልም ለእራሴ ማለት ነው። መስጠትም ማንሳትም አንችልም በአሁኑ ሰዓት፣ ምክንያቱም ምኑም ገና ላልታወቀ ነገር እሱ ያንጣው እኛ እናንጣው እታይ

ሰላሳ ሶስት ገባ ዘጠና ሶስት ብትገባ ደስ ይበል ነበር። ይህን ሰሞን እኮ ዙዙዬ ማለት ነው፣ የሁለቱ በዚህ እራሱ መዋል የሁለቱ ይሄን ነበር። አሁን ደህና እየተቀሳቀሰ ነው። አውረ አየሽ? ዝዙዬ ማለት ነው። እንትን ነው እኮ የሚያመጣው፣ ለዚህ ነው ይሄን ዝዙ ያለ ነገር ጸጥ የሚያስብለው ኔትወርክ። እኔ ጋር ነው። ጉርነሽ ጉርነሽ አይደል ድመት

ፎቶ ማን ፎቶ የለኝም። እኔም የለኝም። በጣም ነው ማመሰግነው። ማታ ላይ ካላችሁ እናወራለን።